ድርሰት ትዕግስት ተስፋዬ። አየር ላይ። እንዴ! ገና ስልኬን ከመክፈቴ ደግሞ የማላቀው ስልክ ቴክስት ነው። እስቲ ቴክስቱን ላንብበው። እንዴ ወንድምሽ አደጋ ላይ ነው፣ ድረሽላት። ምን? ወይኔ ጉዴ! ሄሎ ሄሎ፣ ልዑል ምን ሆነ? አንድ እህቱን አቶ ደህና ሚሆን ይመስልሻል እንዴ? ልዑል በማማጥን ትዤሻለሁ፣ ስልኩን እንዳዘጊው ልዑል እየለመንኩሽ ነው። ግን ደህና ነህ? ቆይ አንቺ ራስሽ ደህና ነሽ? ቆይ ምነው ጨከንሽብኝ? ምን ማድረግ እችል ነበር ልዑል? ስለ አሁኑ እኮ የምትጠይቀኝ ወደ ቤት ተመለሽ። ግን እኮ ከፍቅረኛዬ ጋ ከሱ ጋርም ቢሆን ነይ። እንዴ? በድያለሁ እኮ ልዑል። ገንዘቡን ይውልሽ፣ ግድ የለም ተይው፣ ምንም አለልሽም። አንተ ነህ ይሄንን ያልከው ልዑል? አዎ እኔ ወንድምሽ ነኝ። ከቤት ከጠፋሽ በኋላ በቀን በቀን ስልክሽን ሞክረዋለሁ ዝግ ነው። አሁንም ስልክ ቁጥር ፈልጌ በአጋጣሚ ነበር የከፈትኩት። ጎሽ እንኳንም ከፈትሹ፣ እንኳንም ድምፅሽን ሰማሁት። ነፍሷን ይማረውና አማዬ በህልሜ እየመጣች ልጅ የስ እያለች እየወቀሰችኝ፣ ምንም እንኳን ጫና ብታበዛብኝም በገንዘቡ ጉዳይ ግን አጥፍቻለሁ። የጠፋው ጠፍቷል፣ ብቻ አንቺ ወደ ቤት ተመለሽ። ሌላው እንኳን ቢቀር ወንድሜ ገንዘብን ሳልመልስ ምን ብዬ እመለሳለሁ? ከአንቺ የሚበልጥብኝ ነገር የለም። ይቅርታ ወንድሜ ጓዶጄን የመመለስ አቅሙ የለኝም ወንድሜ፣ አንተ ላይ ቅርታ። ይህን ያህል ከተዘጋጀህ የነካውብህን ገንዘብ የወሰድኩ ብህን ገንዘብ መመለስ ትንሹ ግዴታ ነው፣ በጣም ትንሹ ዮናስ። ከሀገራችን የወጣ ነው። ለምንድን ነበር መኪና ለመግዛት ትልቅ ቤት ለመስራት ለመስራት ያው ነው ለመስራት በቃ፣ ለሰው አይደለም። አይደለም የሚቀድመው መስራት ነው። ፈጣሪ ካለ ባት ሰላም ታገኘዋለህ። እንዴት እንዴት አይባልም። እሱ ብቻ አይበለው፣ አንዴ ብቻ አይበለው። ፈጣሪማ ያለው ጥራችሁ፣ ግራችሁ መጣሩንም መጣሩንም መጋሩንም በእናትህ አይቻሉ። በቀደም ኑሯችን ቁርስ በልቶ ምሳ መጠየቅ የጥፋት ያህል ያስገዝጸኝ ነበር፣ እንደምታውቀው ነው። ውይ ውይ፣ ለካ አንተ አታውቅም። እናንተ ቤት የሚያስገርፈው ምግብ ማስተረፍ ነበር ለካ ዮናስ አሁን አንድ ለአንድ አላማ ለውጥ ፍለጋ ከተማ መጣል ለውጥም አይነት አለዋ አይሌ የእኔ ስር ነቀል ያንተ ደግሞ ምን ምን ነቀል በለ ያንተማ ስሩ በቤተሰቦች ሀብት ደና መሰረት የያዘ ነው ስለዚህ ምንም ስለዚህ የለውም አቋራጭ ከተገኘ አይጠላም ልልህ ነው። ይሄ አቋራጭ ፍለጋህ የማታውቀው መንገድ አድርሶ እንዳያጠፋህ እኔ ስጋት አለኝ። አንተ መነሻ ገንዘብ፣ እኔ ደግሞ መነሻ ሀሳብ ይዘን ስለመጣን ብዙ ልዩነት አለ። መነሻ ህማ የእናት ምርቃት ነው። መርቃ ስለሸኘችህ ነው እድል የቀና ሀብቴ። እንዲህ እኔ እናት ያላት ምርቃት፣ ያንተ እናት ደግሞ ብዙ ከብት። እንግዲህ ሁለቱም ያላቸውን ሸክፈው ነው አስይዘው የለቀቁ ግን የመጣንበትን የረሳኸው እየመሰለኝ ነው። ማ? እኔ አሁን አንተ? ዮናስ አንተ ሰበብ ነው። ልንጀምር የወሰንነው ንግድ የዘገየው አንድም ያው ታውቃለህ፣ ያልታሰበ ፍቅር ጥሎኝ እሱ ጥሎኝ አይባልም፣ አንስቶኝ በል። ለዚህ ነው የእናትህ ምርቃት ሰርቷል የምልህ ከብቶቿን ሸጣ የላከችን። የእኔዋ እናት አደራ ግን ይቀራል። የሷም ይሞላል፣ ኃይሌ ይሞላል። ብቻ ትንሽ ታገሰኝ ቆይ ሱዛና ብሩን አገኘችልኝ አላልክም? አልክ፣ ሱማ ብያለሁ። እና ታዲያ ምን እየጠበክን ነው? ያው የሚያዋጣንን ነገር በደንብ ለአጥና ብዬ ነው። አየህ፣ እጄ ላይ ያለው ገንዘብ በቀላሉ አይደለም የተገኘው። ከሆነ ሸጋ። እኔ ከጊዜ በኋላ ያመጣኸው ባህሪ ግራ እያጋባኝ ብቻህን ለመስራት ያሰብክ መስሎኝ ነበር። አላደርገውም አላደርገውም ኃይሌ እንዴ አንተ ማለት እኮ ለእኔ ወንድሜ እኮ ነህ። አውቃለሁ፣ አውቃለሁ። ደጋግመህ በዋልክልኝ ውለታም ማረጋግጫለሁ። ለእኔ ሁልጊዜም ም ቀናነህ። ሰው ባለው ነው እንግዲህ፣ ቀናነት ያለው ሁሉም ነገር አለው። ብቻ ወንድም አለም ጠፋ፣ ጠፋ ማለት አታብዛህ። አየህ ነፍሰ ጡር ሚስቴ ጊዜ ትፈልጋለች። ለዚያ እኮ ነው ካልክ፣ ይሁን እንግዲህ። ቢሆንም ስራችንን ቶሎ መጀመር አለብን። ለሚወለደው ልጅህም ጥሩ አቀባበል ይሆንለታል። ልክ አይደለሁም? ልክ ነህ እንጂ ከልክም ልክክ ነው እንጂ። አንድ ጦር፣ አንድ ጦር፣ አንድ ጦር። ይህ ሰውዬ በቀን መቃሸት ጀመር እንዴ? የምን ጦር ነው? ዮናስ ጦር ጦር ጦር ጦር ነው። መስማም መንፈስ ቅዱስ አንተ ዮናስ! ልዘጋ ነበር እኮ። ምንን ምንን የምትዘጋው ማታ በሩን ዘግተሽ ይሆን አይሆን እያልኩ በስጋት ስለተኛው አቃዥኝ ታውቂያለሽ። ጦር? የምን ጦር? በእንቅልፍ ልብህ ስታወራ የነበረው ጦር ነው ወይስ ክፍት አደረ ብለህ በሰጋኸው የቤቱ በር ገብቶ የወጋህ ጦር አለ? አሁን ጊሴን ማቶ ተወግቻለሁ። ምን ሆነሃል ዮናስ? ምንድን ነው የሚያስጨንቅህ? ገንዘቡ ገንዘቡ? ምን ከሀብቴ ጋር በጋራ ለመስራት ስለዋልኩት እንከስር ይሆን እናተርፍ ይሆን እያልኩ በቃ ጭንቀቱ ስለምገባ እኮ ነው። እርግጠኛ ነኝ ብላኝ። እንደውም ስራችን ማትረፍ ጀምሯል ብለህ የደስ ደስ ሁሉ አምጥታ አምጥተህልኛል ነበር። ምን ይበላ መስሎኝ ነዋ። ምኑን? ምን እበላለሁ? ምን እበላለሁ ሱዛን? የለፋሁበትን ነው የላቤን። እሱን እኔም እየጠበቅኩ ነው። ብዙ ጊዜ አትውሰድ፣ አደራ። አደራ? አዎ፣ አደራ። ወንድሜ ደውሎ ነበር። አዲሱ ስልክሽ እንዴት አገኘው? በአዲሱ አይደለም፣ በድሮ ቁጥሬ ነው። ለምን ከፈትሽው? ስልክ ቁጥር ፈልጌ አጋጣሚ ስከፍተው ደወለ እና ምን ይቅር ብዬሻለው ነ። አንቺስ ምን መለስሽለት? መልስ ያንተ ላይ እየተመሰረተ ነው። ገንዘብ የማጣት ቁጭትህን አይቼና ለስራ ያለህን ፍላጎት አምኜ የወንድሜን እምነት አጉድያለሁ። አውቃለሁ አውቃለሁ፣ እሱን በሶስት ወር እመልሰዋለሁ ያልኬን ገንዘብ ይኸው፣ ሌላ ሶስት ወር አልፎታል። ወንድሜ ላይ ቀርታችሁን ዘርግቶ እየጠበቀኝ ነው መቆየት አልፈልግም። ምን ይኸውልሽ፣ በቅርቡ ስራ የተሳክቶ ብሩን መልሰሽ ከእሱ ጋርም ታርቀሽ ራስሽን ታገኘዋለሽ። ጸባይ መቀያየሩ እያሰጋኝ ነው። ይህን ያህል? እረ፣ ከዚህም በላይ ነው። ከመጨነቅ የተነሳ ጽንሱን እንዳልጎዳ ሁሉ እየሰጋሁ እኮ ነው። አትስኪ፣ አትስኪ ኔ ቆንጆ፣ እንደ ድሮሽ ዝም ብለሽ እመኝ፣ ዝም ብለሽ ከልብህ ነው አሁን? እመኝ። እንደውም እንደውም አሁን ልሂድ፣ ልነሳና ልሂድ። የት ይየት እናንተ ተጫወቱ እንጂ። ሱዛና ራይ፣ ደክምሻለ ነይ አረፍ በይ። በሌላ በሌላ ነገር ይቆጣኝ እንጂ ስራ እንኳን ንክች አያስደርገኝም ነበር። ማን? ዮናስ ነው። ከተማ ቀይሮት ካልሆነ በቀር ዮናስ ስራ ንክች አታድርጊ ይልሽ አይችልም። አረ፣ ወንድሜ ነው እንደዛ በይኝ እንጂ አብሬው አድጌ አብሬው ከተማ መጥቼ እስካሁን ያልተለየሁት ዮናስማ። ስማ፣ ጠንቅቄ ያውቀዋለሁ። ይሄና አይልም። እራስ ለወንድሜን ያወራሁት በፍቅር መውደቄን ሲያውቅና ቁጥጥሩን ሲያበዛብኝ አይደል ከዮናስ ጋር ጥፍት ያልኩት። ለወንድሜ ገና ሕፃን ልጅ ነው የምመስለው። ቶሎ መፍትሔ ካልተገኘና ወንድሜ ያወቀውለት ዮናስ ሟች ነው። ወይ ፍቅር በፍርሃት እንደምትንቀጠቀጭለት የነገርሽኝን ወንድምሽን አስትቶ አስኮበለለሽ ነው። ቀናሽ እንዴ? ትዳርን እንጂ ማላቆ ፍቅርን ስኖሮ ያለው ስለ ትዳር ያቅዳል ግን አይሳካለትም። የኔው ለምን የኢኮኖሚ ጥያቄ ገንዘብ አልያዝ አለ። የእኔው ወንድምም አልያዝ ቢለው አይደል ገንዘቡን ሁሉ በእኔ ስም ማስቀመጥ የጀመረው ሀብትና ድህነት የአንድ ሳንቲም ገጽታዎች መሆናቸውን በሱ ነው ያወቅኩት። የአንድ ሳንቲም ገጽታዎች ውስጥ አይደሉም። ድሃ ሳንቲም ጋር መች ደርሶ፣ ከደረሰማ ድሃ ይባላል። የፍቅረኛ ኢኮኖሚ ልክ እንደ ዓለም ኢኮኖሚ ከፍና ዝቅ ባለ ቁጥር መጋባታችን እየተራዘመ ይሄዋለ። ዘንድሮ ግን ቁርጥ ነው። የዓለም ኢኮኖሚ አሻቀብ አላሻቀበ ስል እድሜ ወደ ላይ ሲያሻቅብ ቁጭ ብያ ላይም ትኮኖረ ሱዛና ረ ና ያረፍ በይ የግድ የለሽ። በእኛ እንግዶች አይደለንም። ምንድን ነው የሁሉ ሽር ጉድ ሽር ማለቱን እስታየው ድርስ ነብሰ ጡር ሆኜ ምኑን ሽር አልኩት። ጉድ ጉድም አልሆነልኝ፣ ይልቅ ጉድን ያዥልኝ። ጉድ ሳልሆን አልቀርም። ይህ ይህኑ ጉድ ነው። እስኪ ነይ፣ አንቺ ነይ ወደዚህ እስኪ፣ ቁጭ በይ እናውሪን ጉድ ጉድ፣ ይህን ማጨረስኩ፣ ባይሆን ማቀራረቡና ያግዥኝ። አይ፣ ማርታ ጎረቤት ጓደኛም ሆነች፣ ዝም ብለሽ ትቀመጫለሽ። ሂጂ፣ እንዲህ መድከም አያስፈልግም። ያስፈልግም ነበርኩ ለአግዛችሁ፣ እንደ እኔም። ኧረ በፍጹም የተዘጋጀውን በመብላት አዎ፣ እንግዲህ ትንሽም ቢሆን ቤት ያፈራውና ያቀረብኩላችሁ ትንሽ አልሽ? ቤታችሁ በቅርቡ በሆድሽ ፍሬ ገና ይደምቃል። ቤተሰቦችሽን እስከ መተው ድረስ ያን ሁሉ ዋጋ የከፈልሽለት ፍቅር ድምቅምቅ ያርግሽ ሲዝዬ። አረ፣ እኔስ ፍዝዝ ድንግስግዝ እያለብኝ ነው። እሱ እንኳ እርግዝናው ነው። አረ ኑሮዬ ነው ማለት። ለፍቅር ብዙ መክፈሌ ብዙ እንዳያስከፍለኝ እየፈራው ነው። ምነው ሱዛና፣ ችግር አለ? ሞልቶ ሞልቶ ተትረፍርፎ ማየት የምንመኘውማ ፍቅራችሁንና ሀብት ንብረታችሁን ብቻ ነው አሁን ላይ ሀብት ንብረት ሊትረፈረፍ ቀርቶ አልሞላ እያለ ቀለም መሸመት እንኳን ከባድ ሆኗል ይህን ያህል ቆይ ምን ተፈጥሮ ነው አንደኛው ችግር የተፈጠረውን አለማወቅ ነው የወንድሜን ከቤት አትውጪ ክልከል አልፌ ከዮናስ ጋር መሆኔ ሳያንስ በእኔ ስም ያለውን ገንዘብ ልስራበት ሲለኝ አንስቼ ለዮናስ ሰጠሁት እና ኪሳራ ገጠመው እመልሳለሁ ያለውን ገንዘብ እንኳን ሊመልስ እሱ ራሱ ከቤት ከወጣ በጊዜ አልመልስ እያለ አስቸግሮኛል። የገጠመውን እንጃ። አትጠይቂውም እንዴ ታዲያ? እሱ መልስ የለውም እንጂ እኔስ መጠየቄን አላቆምኩ። አሁን አሁንማ እሱን ትቼ ራሴን ይሄ ልጅ ሌላ ወዶ ይሆን ገንዘቡን አጥፍቶት ይሆን እያልኩ ራሴኑ መልስ አልባ ጥያቄ ይጠይቃሉ። ኃይሌ የተፈጠረ ነገር አለ እንዴ? እዚህ ደርሳል አላልኩም እንጂ ለእኔም ትንሽ ቀየር ብሎብኛል። እንዴት፣ የጀመራችሁት ስራ አልተሳካም? የምን ሥራ አልጀመራችሁም እንዴ? እሱ ጀምረናል ብሎሻል። አንተ መልስልኝ እንጂ። እንግዲህ እሱ ካለሽማ ጀምረናል ማለት ነው። ጀምረናል፣ ጀምረናል። ዮናስ ምን ጀምሮ ነው እንደሱ በለኝ እንጂ ግራ አጋባህኝ እኮ። ማርታ ይብላችሁ እንጂ ምግቡንም ቅሬታዬንም አንድ ላይ አቅርቤ ያስጨነኳችሁ አይደል? አረን በላልን፣ የት ይሄድብናል። ጉድ እናንተ ጉድ፣ ጉዴን እንጂ ጉዴን መቻያችሁ። እሺ አሁን የት ሄዶ ነው? ዛሬ እንደምንመጣ አያውቅም። ማወቅስ ያውቃል። እያወቀ ነው ቤት ያልተገኘው። አንደኛው ጉዴ እሱ አይደል። ዮናስ ቤት አለመገኘት ከጀመረ ቆየኩ ዋና አሳ ነን ስላልሽኝ ስለ ዮናስ ነው የምታወሪው አሳዬ ሳይጠመድ አይቀርም በማን በምን ከትምህርት ቤት እቤት በሚል የወንድሜ መመሪያ ስር ነው ያደግኩት የከተማ ባላገር ነኝ ከተማውን ምንም አላውቀው አሳዬ ልውጣ ልውጣ እያለ ይመስለኛል አይሌ እባካችሁ ዮናስ በማን ወይም ደግሞ በምን እንደተጠመደ አጣሩልኝ እንደገባኝ ከሆነ ሀሳቡን ልቡንና ቀልቡን የወሰደው ነገር አለ። እንደወሰደው እንዳይቀር ፈርቻለሁ። እባካችሁ እባካችሁ አጣሩልኝ። ና እና ያው አዲስ ካርታ ይሄው ይዤ እ መጥቻለሁ ዛሬም ልታለቃቅስ መጣ ዮናስ የታሉ ጀማዎቹ እስካሁን አልመጡም ምነው ቸኮልክ ና ጣፈጠ ዛሬ ሰባት አይደል እንደ ቀኑ የድል ቀኔ ነው እንደምበላ ታውቆኛል እርግጠኛ ነው እኔ ልሙት እኔ ልሙት ስንቴ ትሞት እ መጀመሪያ የስራ ብር ሚስቴን ማረሻ የቤት ክራይ እያልክ ቀጠልክ አሁን የቀለብህን ትበላለህ ረሀብ ይደፋሃል ኧረ ይቅር ይበልህ እንዲህ መቀለጃ ሆኜማ አልቀርም። ይምጡና አሳያል ስትበላ ስበላ። አቦ አታሟርትብኝ፣ አታሟርትብኝ። ስትበላ እንደሆነ ሰበብ አታጣም። ዛሬ ተበልተህ እሱ አሞርቶብኝ ነው ምናምን እንዳትልኝ ብቻ። አሁን ሟርቱ ስንትተህ፣ እስኪመጡ ለምን አንጫወትም? አልጫወትም። ለምንድ ነው የማትጫወተው? ለመበላት ቁማር የሚጫወት አንተ ብቻ እኮ ነህ። እንዲህ እበላለሁ ታውቆኛል እያልክ እንዴት ትጫወታለሁ እኔ? አዎ አንተ እንዴ ቆይ ሲጀመር እኔ ማናችሁን በልቻ አውቅና ነው አሁን አልክኩ ብልስ እንዴ ሁላ አይደል እንዴ ምለው ያው አልበላህም እንጂ ድሮስ አንተ ልትበላይ ነው። ለዚህ ለዚህማ ምኑን አጣፍጥ የሚል ስም ተሰጠኝ ወንድሜ? ወይ አጣፈጥ እኔ ነኝ የጣፈጠ እት ቁማራ መረረብ ይባልልኝ ይሻለኛል እንጂ ቺ ሳትበላ ብቻ አንካወራ። ቆይ ስትበላ ከማን ጋር ልታወራ ነው? እሱ ያሳስብ ታስፈለገም ዝም እላለሁ ከራሴ ጋር አትልም፣ አትልም እንዴ ስትበላ፣ ሁለተኛ እንደማትመጣ መለፍለፍ እንዲሁም የታክሲ ከምባ ጋር መለመን አ መጨረሻ አሁን እሱን ቶና ና እንጫወት፣ ና እንጫወት እባክህ። እኔ እኮ በቋሚነት አንተ መብላቴ ደስ ነው የሚለኝ፣ ችግሩ ስትበላ የምታለቃቅሰው ነገር የማለቅ ሰው አስይዤ የምጫወተው ትዳሪን ስለሆነ እንደሆነ ባወቅ ብቻ፣ አንተ ልጅ ብቻህን አታውራ። አላወራሁም እባክህ፣ ወደዛ ምን ይላል ይ ዛሬ እኔን ለመብላት መናፍስት ጎትተህ ነው እንዲመጣው እኔን አስቀምጠህ እንደዚህ ብቻህን ካወራ እኮ ከእነሱ ጋር እንጂ ከማን ጋር ሊሆን ይችላል? መናፍስት አው ቁማር የሚጫወትና የሚበላ መናፍስት አለ እንዴ? እንዲህ ቢኖር ምን ልታደርግ? በል በል በል በል ቀጥ ብለህ ወደ ጨዋታው ግባ። እኔ የምልህ ወይ ግን ሰፈር የት ነው? ስበላ ስበላ ቤቴም ሰፈር የሚጠፋኛል። በጊዜ አልገባም። በዚህ አይነት በሳምንት አንዴም አትገባማ። ባ ወደ ጨዋታችን እንግባ። በቃ ወደ ጨዋታ እንግባ አልካለን እንዴ? ምንድን ነው ይሄ ማለት? ዛሬም ቤትህ በጊዜ ትገባ ወይ አትገባ እንደሆነ አልታወቅም ማለት ነው። የማታውን ፈጣሪ ያውቃል። የአሁኑን ግን ወደ ጨዋታችን እንግባ። በቃ ጥሩ እንግባ አምጠ አቤት አትመጣም። ከዚህ ሳብ በኋላ ደጅ ምን ቀረ? አንድ አበባ። አንድ አበባ? የምን አበባ? ቤቱ ያስጠላ ደጅ ምን ብትጀምር ነው? አዲስ ጨዋታን ጀምር ነው። የምን ጨዋታ? የምን ጨዋታን የምትዩው? ሱዛና፣ እሺ። አንድ ልብ። አንድ ልብ? ልብማ ቢኖረ በጊዜ ትመጣ ነበር። እውነትም ልብ ያስፈልግሃል። ቀላል ሱዚ፣ አንዴ መልሽ፣ ልደውልሽ። ሰዓቱ ሄዷል እኮ። መቼ ልትመጣ ነው? ሳላስ መልስ አሞሃል እንዴ? ወደ ላይ ያለ ነው ትንሽ። አንድ ኬሻ አንድ ኬሻ። ይህ ሰውዬ ምን ሆኗል? አልጋን ቀይር አልኩ በኬሻ መስሎ ሆኖ፣ አረ አንድ ሽማግሌ ነው። ወይኔ ጉዴ! ከወንድሜ ጋር መታረቅ አለብን እያልኩ ነዝንሺ፣ አሳበድኩት እንዴ? አንተ ዮናስ! ሞንቴ ሞንቴ ሞንቴ ይፍረስ። አምላክ ሆይ ድረስ። ሄሎ ዮናስ፣ ዮናስ ጭራሽ ጆሮ ላይ ዘጋኸው። ይፍረስ። አሀ እኔ ለኑሯችን መስሎኝ ለካ ደፋ ቀና የምትለው ትዳራችንን ለማፍረስ ነው። ወይኔ ሱዛና፣ ወይኔ ሱዛን ሰሞኑን በሙሉ ፈልጋለሁ እያልኩ ያዙ አልጨበጥ አልቅኩ ዮናስ የሚዘው መጨበጥ አወጥቼ ግራ ቢገባኝ ነው። ታዲያ ዛሬ ምን ሆነህ ነው? ካልተገናኘን ሞቼ እገኛለሁ ምትለኝ ሞቼ እንዳልገኝ ነው? ምን ሆናል ዮናስ? ቅበረኝ ቅበረኝ፣ ሀይል የዛሬን ብቻ ቅበረኝ። እኔ አንድ ብቸኛ ጓደኛዬን አልቀብር፣ ቢሞት እንኳን ከቻልኩ አስነሳዋለሁ እንጂ። እሺ ሞቻለሁማ ሞች አለ በቃ አስነሳኝ። ምንድን የሆን ከሆናስ ንገረኝ። ምንድን ነው? የሱዛና ወንድም ያለንበትን ደርሶበታል። ለእኔ የዘጠችውን ገንዘብ ካልመለሰች ሁለታችንንም ይገለናል። እኔ እያለሁ አንተ እያለህ እንደማይገለን ስለማውቅ አደል እንድታበድረኝ የምለምንህ ብድር። አሁን ብድር? ቆይ፣ ከሱዛና የተቀበልከውስ? ላገኝህ እኮ የፈለግኩት ስለ ሷ ላውራ። ተገጣጠምን። አየህ፣ እኔም አንድም ስለ ሷ ላውራ ነበር የፈለግኩት። ምንድን የሆናችሁት እስኪ ንገረኝ። እሷ የጸባይ መቀያየር እንደረበሻት ነግራኛለች። እስቲ ደግሞ ከአንተ ምክንያት ልስማ። ዶ ከምን ምን ብይር ጀመርል ከመጀመሪያው ይሁል ከሆኑ የማይሆኑ ሰዎች ጋር ተማክሬ ብከስርም ራሴን ጭ የልክሰር ብዬ የሆነ ስራ ጀምሬ ነበረ። ስራ እኮ እኔ እንትተ ሃይሌ እመነኝ፣ እመነኝ፣ ተያይዘንድ ገደል ከምንገባ ብዬ ነበር። ገደል ሆኖ ከታየህ መጀመሪያውኑ ለምን ጀመርከው? መጀመሪያማ በሬዎ ሳሩን እንጂ ገደሉን ሳታይ ሆኖብኝ ነው። ሳሩን ብቻ ነበር ያየሁት። ይሁን እንጂ ሞክሬ አረጋግጬ ካልሆነ አንተን ወንድሜን ጎትቻ አላስገባም ብዬ ራሴን መሞከሪያ ያደረግኩት ዮናስ። ለምን ከልጅነቴ ጀምሮ ደስታውንም ሀዘኑንም በጋራ ስናሳልፍ ኖረናል። አሁን ለብቻ ይሄንን ምን አጋፈጠ? ለአንተ ለወንድሜና ለእናቴ ያደራ ቃል ሳስቼ ነበር። እሱ ሳስቼ ነበር። ሀይዴ በላሁንም ባህን አሁን ሀይለ ይከለክለኛል ብለህ ነው እንደዚህ የምታለቅሰው? አይደለም አይደለም። እና ምኑ ነው የሚያስለቅስህ? እንትኑ ነው ምን ልበልህ፣ በቃ ሱዛና ወንድሟ ድንፋታ መሆኑ ነግራኛል። ልጅ የኔንም የኔን እንኳን የኔን እንኳን ቶ የኔን ቶ ልጄን የተሸከመችውን የሱዛናን ደም ያፈሰዋል የሚል ፍርሃት ነው በቃ የሚያስለቅሰኝ። እኔ እያለሁ እንኳን ደምህ እንባ መፍሰሱ አናግሮኛል። በዚህ ምክንያት አይኗን ማየት እያፈርኩ፣ የምሰጣት መልስ እየተቸገርኩ አለውልን። ምንድን ነው መሆነው? ሀይሌ ይጠይቀኛል። እንዴ በእኔ እጅ ስለሆነ ነው እንጂ የእኔ ማለት አንተ ማለት ነው። መውሰድ ትችላለህ። አመሰግናለሁ፣ አመሰግናለሁ። አይዴ አሁን በአንተ እጅ ስላለ ስጠኝ። በቃ በቃ በቃ ሆናስ በቃ በቃ ይኔም ባይፈሰስ በቃ እሰጠሃለሁ። እሺ ከሰጠኝማ እምባህም ደሜም አይፈስም። ሀይሌ፣ እንዴት ድንገት ተከሰትክ? እንዴት እንደሆነላችሁ ላይ ብዬ ነው አመጣጤ። ምኑ? የወንድምሽ ነገር ነው። ብሩን ሰጣችሁት አይደለም? የምን ብር? ኬት አምጥቱ? ምን ማለትሽ ነው? ዮናስ ለወንድምሽ ሊመልስ ከእኔ የተቀበለውን ብር ነው እኮ የምልሽ። አልገባኝም። ቆይ ወንድምሽ ያላችሁበት እንደርሶበት፣ አልዛተባችሁም? አልዛተብንምም፣ አልደረሰብንምም። አስበላሁት አስበላሁት አስበላሁት አስበላሁት። ምንድን ነው ዮናስ? የእሷንም የአንተንም ገንዘብ አስበላሁት። በቃ ይኸው፣ ይኸው፣ አንገቴን ከፈለጋችሁ ትሰይፉኝ ወይም ስቀሉኝ። ምንድን ምንድን ነው ማስበላት ሱዚዬ፣ ሱዚ እንዴ፣ ምን ሆናችኋል? ዮናስ፣ ምን አይነት ቅጥፈት ነው? ቁማር፣ ቁማር ባዶ እጄን አስቀረኝ። የምን ቁማር? ከመቼ ጀምሮ? ቆይ ከእኔ የወሰድከውም ለዛው ነበር? ለዛውም በወንድሜ ሰበብ። ይሄ ክደት ነው። ባካችሁ፣ ምን እንደተፈጠረ ተረጋግታችሁ አስረዱኝ። እኔ ጉዴ ልንገርሽ ከሱዛናና ከሀይሌ የወሰድኩትን ብር እንደ ቀልድ በጨመርኩት ቁማር ተበላሁት ለኑዛ ዜን የመጣሁት ያሻችሁን ወስኑብኝ ያሻችሁን ውሳኔ ልንገር ከዚህ በኋላ እኔን እዚህ ቤት አታየኝም አረ ያዙልኝ ያዙልኝ ሀይሌ ያዙልኝ ሱዛና ወዴት ነው የምትሄጂው ሱዚ ሀይሌ ሀይሌ ቤቴ ሲፈርስ ቆመታ ያለ የጓደኝነታችንንም ምሰሶ ቀድመህ ነቅንቀህ ምን ጠብቀህ ነበር? አንተም አንተም ኃይሌ አንተም። ግቡ ግቡ። እንዴ ዮናስ አጣፈጠ ምንድነው ነገሩ? ቀድማችሁ ትተዋወቃላችሁ እንዴ? እያየ ወይኔ! እህቴ! ወይኔ! አንተ ነህ ልዑል የሱዛና ወንድም? ቆይቆይቆይ ቆየት ነው የምትተዋወቁት? ራቁቴን ያስቀረኝ አንደኛውና ዋነኛው እሱ አይደል? ስማ፣ ነፍሰ ጡር እህቴ ወደ ቤት ከተመለሰች በኋላ ጤና አታ ሳያት ከምትሞትብን ብዬ ማርታ የምትባሏን ማርታ እኔ ነኝ። ስልክ ከሱዛና ወስጄ ላስታርቃቸው የሰንኩት እህቴ ትሞትብኛለች ብዬ ነው እንጂማ። ቆይ ቆይ ቆይ ተረጋጋ። አንተም ለእህት ስትል በደልህን እንደዋጥከው ሁሉ ይኸውልህ፣ እኔም ለጓደኛ ብዬ መበደሌን ዋጥኩት እንጂ ያልተነካ የለም። እውነቱን ነው። በእጃ በእጃዙር አንተም እህትህን በድለሃታል። የስንቱ ቤት በዚህ ምክንያት እንደፈረሰ ደግሞ አስበው ልዑል። እንዴ! እንዴት መጣችሁ? ለምን መጣችሁ? ይቅርበኝ። ይቅር በይኝ። እኔ አስይዘህ እንደተበላህ ቁጠረው። ሱዛና ከበዮቹ አንዱ ወንድምሽ ሆኖ ተገኘኩ። ምን? ተረጋጊ ሱዚዬ፣ ይኸውልሽ በዚህ የአየር ላይ ተስፋ ያልተንጠለጠለ የለም። ወይኔ ይቺ ልጅ አንድ ነገር ትሁን ብቻ። እሷም ሆነች ሌላው አንድ ነገር እንዳይሆኑ፣ አንተም ሆንክ ዮናስ ከዚህ አዙሪት መውጣት አለባችሁ። እሺ፣ እት ሊያሳጣኝ እኔስ እኔስ ፍቅሬንና ያላየሁት ልጅ ላጣል ነበር። ያላያችሁትን ለማግኘት ስጥሩ ያያችሁትና እጃችሁ ላይ የገባው አምልጧችሁ ነበር። እሱስ እውነት ነው ወንድሜ። አንተ አሁንማ አወቅሽ። እኔም የቁማር ንክር ውስጥ ተዘፍቄያለሁ። እሺ እኔን ምን አድርጊ ነው የምትሉኝ? የገደለው ባልሽ የሞተው ወንድምሽ እንዳይሆን ይቅርበይ። እነሱም ቁማሩን ይቅርብን ይበሉ። ከዚህ በኋላማ እኔም ይቅርብኝ ብያለሁ። ዮናስስ እኔም እርም ይሁንብኝ። እርምም እርምትም ይሁን። ቁማርተኛ ቃሉ አይታመንም። ጎበዝ፣ ፈጣሪ እርዳችሁ። አሜን። አየር ላይ የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉን፣ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ሲሳይ አማርና ትዕግስት ተስፋዬ ነበሩ። አየር ላይ ድርሰት ትዕግስት ተስፋዬ። አየር ላይ